እኔ ሚካኤልን አላውቀውም ነበር። ይህንን ስላቸው ጨርሶ አላውቀውም ማለቴ ሳይሆን፣ ነጠላ አጣፍቼ ለጸሎት ስቆምም ነጠላው ከኋላ ያንቀኝ ጀመር። በጃኬቴም ኪስ ውስጥ ወጣ ያለች የውዳሴ ማርያም ጸሎት ተመለከተ። መላእክት በቁጥር ይህን ያህል አሉ አይባልም። ቁጥራቸው እጅግ የብዙ ጊዜ ብዙ እልፍ አእላፋት ናቸው። የሰራዊት ጌታ እግዚአብሔር ብቻ ነው ቁጥራቸውን የሚያውቀው። እግዚአብሔር መላእክትን ከፈጠረ በኋላ በመቶ ነገድ ከፍሎ በእያንዳንዳቸውም አለቃን ሰይሞላቸዋል። የመቶ ነገዱም አለቃ ደግሞ ሳጥናኤል ሰማሊያል ነበር፣ በክብሩም ከሌሎች የላቀ ነበር። ይህ ታላቅ ቅሩበ እግዚአብሔር አኀዜ መንጦላይት የነበረ መልአክ በክብሩ ከእርሱ ጋር የሚወዳደር እንደሌለ ባስተዋለ ጊዜ በትዕቢት ተወጥሮ እኔ አምላካቸው ነኝ አምልኩኝ በማለቱ ከነበረበት ታላቅ ክብር ወደ መንጸፈ ደይን የወረደ ውዱቅ መልአክ ነው። ታዲያ ይህ መልአክ ከመልእክተኞቹ ጋር ከወደቀ በኋላ በቦታው የተሾመው አዛኝና ሩኅሩህ የሆነው ለምህረትም የሚፋጠነው ኃያሉ መልአክ ቅዱስ ሚካኤል ነው። ዛሬ ስለ ቅዱስ ሚካኤል ልናወራ ወደድን። በትሕትናው ልዕልናን የተጎናጸፈው ይህ መልአክ ከመላእክት በክብርና ስልጣን ከፍ ያለ መልአክ ነው። የእግዚአብሔር የሆኑትን ለመራዳት የማይዘገይ ስሙን ሲጠሩት ከመቅጽበት የሚደርስ ሰይፉ ሰይጣንና መልእክተኞቹን የሚመትር ሰዳዴ አጋንንት ኃያል መልአክ ነው። ባለበት ሁሉ አጋንንት እንደ ጢስ የሚበኑለት ይህ ታላቅ መልአክ ከሰው ልጆች እስከ መልአክ ታድጓል። ከሰው ወገን እጅግ ብዙ ቢሆንም ብዙዎች እንደሚያውቁት የእግዚአብሔር ሰው መስሎ ጠላት ዲያብሎስ አፎሚያን ሊያጠቃት ሲመጣ ቅዱስ ሚካኤል ደርሶ እንዳስጣላት የምናውቀው ታሪክ ነው። ከመልአክ ወገን ደግሞ ነቢዩ ዳንኤል ከእግዚአብሔር መልስ እስካገኘ ድረስ እህልን አልቀምስም ብሎ ሱባይን በያዘ በመጀመሪያው ቀን የልመናውን መልስ ያስታውቀው ዘንድ ከሰባቱ ሊቃነ መላእክት አንዱ የሆነውን ቅዱስ ገብርኤልን የምስራቹን ቃል አስይዞ ሰደደው። ነገር ግን ነብዩ ዳንኤል በግዞት በነበረበት ሀገር የፋርስ አለቃ በመባል የሚታወቅ አጋንንት በከተማዋ ሰፍሮባት ስለነበር ቅዱስ ገብርኤልን መልእክቱን እንዲያደርስ አልፈቀደም። በዚህም ሳቢያ ለ21 ቀናት ከዚህ አጋንንትና ጭፍሮቹ ጋር ገብርኤል ተዋጋ። በዚህም ሰዓት ቅዱስ ገብርኤል ከሁሉ በላይ አለቃ ተደርጎ የተሾመውን ቅዱስ ሚካኤልን ጠራው። እግዚአብሔርም መልአኩን እንዲራዳው ቅዱስ ሚካኤልን ላከው። ቅዱስ ሚካኤልም በታላቅ ቁጣና የእሳት ሰይፎን ይዞ ክንፉን እያማታ ሰማያትን ሰንጥቆ ወረደ። ከክብሩም የተነሳ ምድር ተጨነቀች። እንዲህም አለ የእግዚአብሔርን ፈቃድና መልእክት እንዳይፈጸም የምታደርግ አንተ ማነህ? ብሎ የእሳቱን ሾተል ነበልባል ሰይፉን ቢያሳረፍበት ያ አጋንንት እስከነስም አጠራሩ ከመልእክተኞቹ ጋር ተሻረ፣ ወደ ጥልቁም ወደ ሲኦል ረግረግ ወረደ። በዚህን ጊዜም መልአኩ ቅዱስ ገብርኤል መልእክቱን ይዞ ወደ ዳንኤል ገባ። ዳንኤልም እጅግ በጾምና በጸሎት ደክሞ ነበር። ገብርኤልም እንዲህ አለው፣ ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኔም መጥቻለሁ። የፋርስ አለቃ ግን ሃያ አንድ ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት እግዚአብሔር ዘንግቶት እንዳይደላ አስረዳው። ዛሬም እኛ ሰዎች ጸሎቴ አልተሰማ ይሆን፣ እግዚአብሔር ረስቶኝ ይሆን እንላለን። ነገር ግን ለዘመናት በእኛ ላይ ሲሰራ የነበረ ጠላት ዲያብሎስን ፈጽመን ጥለናል ወይ ማለት ያስፈልጋል። ዘውትር ቅዱስ ሚካኤል እንዲረዳን መለመንም አለብን። ይህ ኃያል መልአክ ቅዱስ ሚካኤል የስሙ ትርጓሜ ማን እንደ እግዚአብሔር ማለት ነው። ፈጽሞ በጠሩት ጊዜ የሚራዳ የሚቤዥ፣ አዛኝ፣ ያዘኑትን የሚያጽናና ገናና መልአክ ነው። ታዲያ ዛሬ አንድ ስሙን እንዲጠቀስ ያልፈለገ ሰው መልአኩ ያደረገለትን ተአምር አስተላልፉልኝ በማለት በውስጥ ያደረሰንን እንዲህ እናቀርባለን። እኔ ሚካኤልን አላውቀውም ነበር። ይህንን ስላችው ጨርሶ አላውቀውም ማለቴ ሳይሆን በጸሎት ወደ እርሱ ልመናይን አስታውቄ ከፈጣሪ አማልደኝ ብዬ ይህንንም አድርግልኝ ብዬው አላውቅም። ሁልጊዜ እመቤቴን ቅድስት ድንግል ማርያምን ነበር የምፈልገውን የምጠይቃት የነበረው። እሷም አታሳፍረኝም፣ የጠየኳትን ሁሉ አንድም ሳታጎድል ታደርግልኛለች። ታዲያ ከእግዚአብሔር መንገድ ጠፍቼ በዓለም ጭልጥ ብዬ ለረጅም ጊዜ ጠፋው። በዚህም ጊዜ ወደ ፈጣሪ የሚያቀርበኝ ህመም ገጠመኝ። ዝም ብዬ መታመም ጀመርኩ። ሐኪም ቤት ስሄድ ምንም የለም ይሉኛል። እኔ ግን በጽኑ መታመም ጀመርኩ። ታዲያ እግዚአብሔር በምሕረቱ እንዲጎበኘኝ በጸሎት በንስሐና በጥምቀት ተጋው፣ ራሴንም ለቅዱስ ቁርባን ማዘጋጀት ጀመርኩ። ይህን ጊዜ ጠላት ዲያብሎስ እጅግ ፈተናን ያበዛብኝ ጀመር። ለጸሎት ስነሳ አዙሮ ይጥለኝ ጀመር። ነጠላ አጣፍቼ ለጸሎት ስቆምም ነጠላው ከኋላ ያንቀኝ ጀመር። ለሊት፣ በዝሙት ህልም፣ በአስፈሪና በቅዠት በተሞሉ ነገሮች ያሰቃየኝ ጀመር። እኔም ግራ በመጋባት ባለሁበት እየተጋሁ ቀጠልኩ። ታዲያ በአንዲት ሌሊት በህልሜ ፊቱ የማይታይ ውስጡ ገደል የመሰለ ጥቁር በኮፍያ የተሸፈነ የሰው ቅርጽ ያለው እግሮቹም እንደ አህያ እንደ በግና ፍየል ኮቴ የሆነ ሰው ከሚያምር በግ ጋር ሲላፋ ያስመለከተኛል። ከዚያም በኋላ ያን በግ ፈጥፍጦ ገደለው። ከገደለውም በኋላ ወደ እኔ ተመለከተ። እኔን ለማጥቃት ያሳድደኝ ጀመር። ባለ በሌላ አቅሜም ሮጥኩኝ፣ ተሰርቶ ወዳላለቀ ሕንፃም ሮጭ የገባው! በዚያም ከአንዱ ክፍል ወደ አንዱ ክፍል ስሯሯጥ፣ ይህ ምንነቱ የማይታወቅ ነገር ይበልጥ እየተጠጋኝ፣ ጥላውም ሲከብደኝ ተሰማኝ። እኔም ሮጥኩኝ። ወደ አንድ ክፍልም ስገባ የክፍሉ መሃል ላይ ወንበር፣ በወንበሩም ላይ ጃኬቴ፣ በጃኬቴም ኪስ ውስጥ ወጣ ያለች የውዳሴ ማርያም ጸሎት ተመለከትኩ። ዘለዬም በቀኝ እጄ ያችን የጸሎት መጽሐፍ ያዝኩኝ። በያዝኩበትም ቅጽበት እንደ ኤሌክትሪክ የሚነዝር ኃይል ከጸሎት መጽሐፉ ጋር አጣብቆ ያዘኝ። ያም የሚያሳድደኝ መጥቶ ግራጄን በተመሳሳይ ኃይልና ንዝረት አጣብቆ ይዞኝ ይጎትተኝ ጀመር። እኔም በመሃል ተሰቃየሁ። እመቤቴ አልለቀቀችኝም፣ አጣብቃ ይዛኝ ወደ ራሷ ትጎትተኛለች፣ ሰይጣኑም እንዲሁ። ታዲያ እኔ በመሃል ተወጠርኩ። እመቤቴ አላቅኝ እያልኩ ጮኩኝ። እጅግ በተጨነኩ ጊዜም ከጸሎት መጽሐፍ ውስጥ ቅዱስ ሚካኤልን ጥራው የሚል የሴት ድምፅ ሰማው። ጠርቼውም ተማፀኛውም የማላውቀውን ይህንን ኃያልና ገናና መልአክ ቅዱስ ሚካኤል ድረስልኝ ስልተጣራሁ በጠራሁበትም ቅጽበት ከፊት ለፊቴ ባለ በር ሰማያዊና ቀይ የሚያብለጨልጭ የሚንበለበል የእሳት ኳስ የሚመስል ታላቅ ነገር በበሩ በኩል ፊት ለፊቴ ገባ። ይህ ታላቅ ነገርም በኃይል ግራጄን መታኝ፣ ያን ይዞኝ የነበረውንም ነገር አስለቀቀኝ። ከዚያም እንደሚመለከተኝ ሆኖ ወደ እኔ ዞሮ በመጣበት ፍጥነት ተመልሶ ወጥቶ ሄደ። እኔም ደሳሌኝ እረፍትንም አገኘው። ከእንቅልፌም ስነቃ በእውነት የተመታው ያህል ግራጄን ያመኝ ነበር። ከዚያች ዕለት ጀምሮ ቅዱስ ሚካኤል ወዳጄ ታዳጊ መልአኬ መሆኑን ተረዳው። ሁልጊዜም ስማጸነው የፈለግኩትን ያደርግልኛል። ዘውትር የሚራዱ መላእክትን የሚልክልን የሰራዊት ጌታ እግዚአብሔር ፈጽሞ የተመሰገነ ይሁን። ምስክርነቱን በዚህ አበቃ፣ እኛም ፈጸምን። የመልአኩ በረከትና ምልጃ አይለየን፣ ይቆየን። ወስብሐት ለእግዚአብሔር።